እንአላ የእርሱን የህወት ታሪክ አብረን እንሰማው እና ኤድላ ዘወጀል ሁለት ሙቃረበ ተላድያ ሃይማኖታዊ ንስስር ለሚያጠኑ ወገኖች ይረዳቸውና ወደ ትክክለኛው መንገድ የሚመጡበትን ነጥብ አብረን እንዲያስችልም በሚል ነው። ያስ በመጀመሪያ የተካባቢ ተወደናደግ ያስ

አሁን ቅድም እንደጠቆምከው መጽሐፍ ቅዱስን ስታነቡና ስታነብና ጓደኛ ጋር ክርስትና የሚባለው መስፈትሹ ከመጽሐፍ ቅዱስ ጋር ይራራ። እንደምሳሌ የኢየሱስን አምላክነት የሚፈጣሪ መሆን አንስታል። ለምሳሌ ኢየሱስ ብዙ ክርስቲያኖች እርሱ ፈጣሪ ነው፣ እርሱ አምላክ ሄዱታል። ነገር ግን መጽሐፍ ቅዱስ ላይ አብረው የነበሩ ሰዎች ሳይቀሩ መምነር ወይ እያሉ ውት ነበረ። ግን ይህ ምን ጥያቄ

እንደሱ ለማክበር የሚያደርጉት ነገር እዛው እዛ በላይ አንዳንድ ሰዎች የሚኖሩ ሰዎች ጌታው ይባላል ነው እዛው ላይ እዚህ እራሱ ጌታ ላይ ሰዎች ስላሉ ይሄ ሌሎች ሰዎች ተሳሳተው ብዙ ያለ ምን

የምን ለደረገ ሊደረግ ይችላል ሰዎች የሚያውቁት ሰዎች ደግሞ ታይ ከዛ ውሳኔ የሚወሰድ ያለው ተራይ ነው። አንተ እንግዲህ እንደ ታሪክ አስተማሪ ነበር። አስተማሪነት ደግሞ የራሱ የሆነ ልዩ ሙያ ነው። በተለይ አንዳንድ ታሪካዊ ነገሮችን በማጥናት እና አንዳንድ ነገሮችን በመፈተሽ ከሌላ ከተራው ሰው ለየት ያለ ችሎታ ይኖራልና

አንዳንዴ በቃር አለ ብዬ አደጋ ነው የስብር። በነገራችን ላይ ያሲን ተደጋጋሚ ይህ ነገር አንስሳሁ። ቁርአን አላህ ስብሓነሁ ወተዓላ ለሰው ልጆች ያወረደው ሙዕጅዛውን ትልቅ ተአምር ነው። ከተአምርነቱ ቀጥታ ራሱ ትርጉሙን የማይረዱ ሰዎች ራሱ ቁርአን ሲሰሙ በዛ ነገር ወተአፌር ይሆናል